እኔ ውስጤ ምንም ሰላም ማግኘት ስላልቻለ እና አስሬ ውስጤ ላይ እየተመላለሰ ስለሆነ ነገሬሽ ብገላገልና ያለውን ነገር እዚህ ፈተን ከዚህ በኋላ እኔና አንቺ ማለት እኔ ስሙንም መጥራት ስለከበደ ነው ምሪኝ፣ ማለት ካንቺ ጋር በዛ ሰዓት ከተጣላን በኋላ ከሆነች ከአንድ ሴት ልጅ ጋር አውርቼ ነበር። ይቅርታ እያርኩሽ ነው አይደል ያለሁት። ይቅርታ ምን የሚባል ነገር የለም፣ በቃ ያረከውን ነገር አረከኩ እዚህ ጋር አለ። በዛ አንድ ሳምንት ሙሉ አስደስለ አሁን እዚህ ጋር ልትጋለጥ ሲሆን ነው። በእናንተ ፊት ምንም ማረግ እኮ አልችልም። አሁን ሰላም የተወደዳችሁና የተከበራችሁ የኛ ቤተሰቦች እንደናችሁ አለን። እግዚአብሔር ይመስገን ዛሬ ተከስቻለሁ ማለት ነው ያው በአንድ ነገር በውስጤ ያው አምቄ ከምቀመጥ ብዬ ያለውን ነገር ለናንተም ነግሬ የ የበደልኩትንም ሰው በእናንተው ፊት በእናንተው ፊት ወጥቼ ስለነበረ በእናንተው ፊት ይቅርታ ለማለት ነው የመጣሁትና ከወዲሁ ሁላችሁንም በጣም በጣም በጣም ይቅርታ። ያው አስቤው አልነበረም። ያው አንዳንዴ ስንናደድ እኛ ሰዎች የምናደርገውን ነገር አናቅምና በጣም ተናድጄ ስለነበረ በዛ ሰዓት ትልቅ ትልቅ የሆነ ጥፋት ነው ያጠፋሁት እና እሱን ጥፋት ደግሞ ለብቻዋ ጠርቼ ከምነግራት እና ለብቻዋ ጠርቼ የማየውን ነገር ከሚፈጠር ያለውን ነገር እናንተም ከመጀመሪያው ጀምሮ ስለምታቁት የነገሩን ባለቤት ስለሆናችሁ እንግዲህ እናንተንም ለማካተት ነው የመጣሁት ማለት ነው። በጣም አሁን ራሱ ያው በጣም ውስጤን ስለከነከነኝና ያቺም ሴት በእኔ በኩል ሌላም ሴት ስለጎዳው እና ከኔ ጋር የነበረችውም ናኑካንም በጣም ስለጎዳዋት ነው የመጣት ማለት ነው። ሁለቱንም ይቅርታ ለማለት እንግዲህ ያው ምንም ማድረግ አልችልም ማለት ነው። በሰዓቱ በጣም በጣም በጣም በጣም ከሚባለው በላይ ንዴት ላይ ነበርኩኝ እና በዛ ንዴት ነው ያንን ነገር ያደረኩት። እንዳትፈርዱብኝ ማለት ነው። ናኑካን ጠርቻታለሁ። ያው ምን እንደሆነ አጣቅም ግን ካሜራ እንዳለ ነግሬያታለሁ። ችግር የለውም ያው በእናንተ ፊት ይህን ነገር ማውጣት ስላለብን ለዛ ነው ካሜራ ይዤ መጣሁት ማለት ነው። ያው እናንተም ትናደዱብኝ ያላችሁ ብዬ አላስብም። ምክንያቱም ያችኛዋም በጣም በእኔ ተናዳ የማየውን ነገር እየጻፈችልኝና እየተናገረችኝ ስለሆነ እሷንም በዚሁ አጋጣሚ ይቅርታ እኔም ይቅርታ እንድላት እና አኑካም ይቅርታ እንድትላት፣ ያው እሷ ምንም አላረገችም ግን ይቅርታ ብትላትና በዛ ሰዓት እሷና እኔ ባንቀያየም ኖሮ ይሄ ነገር ይፈጠራል ብዬ ስለማላስብ ልጅቷን እሷም ይቅርታ እንድትላት ማለት ነው። ለማድረግ ነው የመጣሁት ማለት ነው። በጣም እንግዲህ ደውዬላት አለውን። አኑካ ለሌላ ነገር ነው የመሰላት። እስቲ ስትመጣ ደግሞ ያለውን ነገር አብረን ብናይ ይሻላል። ሰአቴ እንግዲህ ያው በዚህ ማል የተፈጠረው ነገር እኔ ሆን ብዬ ወይም ማስብ ያ አይደለም፣ የተፈጠረው በጣም ይቅርታ ምናልባት ነገሩ ላይ ይችላል። እንዲ ሲናገር እኔና ናኑካ በተጣላንበት ሰዓት በጣም ተናድጄ ካንድ እች ልጅ ጋር ማውራት ጀምረን ነበርና በዛ ማhall ሁለታችን በጣም እንትን ብለን ነበረ። ያው አንድ ሳምንት ሙሉ ስለተዘጋጋም በዛ መሀል ሁለታችንም የማየውን ነገር ውስጥ ገብተን ነበር። ንክኪ የለንም ግን ቢሆንም ስናወራ ግን የማየውን ነገር ውስጥ ገብተን ነበር። እና እሱ ነገር ስለደበረኝ ያው ምንም ማድረግ አልችልም። ሁለቱንም ጠርቼ ሁለቱንም ሁለቱንም ጠርቼ ሳይሆን አንዷን ነው ምጠራው። ያው የነገሯ ባለቤት ናኑካ ስለሆነች አንዷን ነው የምጠራው ልጅቷ ደግሞ ያው በቪዲዮ የምታዩ ይሆናል ማለት ነው። ያንን ነገር እኔ ምንም ማድረግ አልችልም። መጥቼም ላናግርሽ አልችልም፣ ምክንያቱም እኔም ጥፋተኛ ስላደረግሽኝ አንቺን ጠርቼ ወይም አግኝቼሽ ላወራ ስለማልችል፣ ስለዚህ በቃ ያለኝ አማራጭ ናኒን ጠርቼ ከእሷ ጋር አውርቼ ያለውን ነገር ሙሉ ለሙሉ ፈትቼ አንቺም ያለውን ነገር እኔና ናኒ መሀል ያለውን ነገር አውቀሽ ተረድተሽ ይህን ነገር እንድታቆሚና እኔን ወደ መጥፎ ነገር ባትከችኝ ደስ ይለኛል። እና እስከዛ ድረስ ናኒ እስክትመጣ ድረስ እንጠብቃት ማለት ነው። ወዳቸዋለሁ። እስኪ ያለውን ነገር አብረን እናወራለን። የፍቅርን ትርጉም ገልጽሽ አስተማርሽኝ።

አለው አንቺው ነሽ መድኃኒቱ አትራቂውቱ። እንዴት ነሽ አለ። ሰላም በያቸው። በመጀመሪያ ሰላም እኮ ነው። ሰላም ሰላም ሰላም። የሀብቲው ቤተሰቦች ሰዎች፣ የኛ ቤት ሰዎች እንዴ ቆያችሁልን? በዓላችሁ እንዴት ነበር? በዓል አለፈ እኮ ቆየ እኮ ካለፈ በዓል፣ እኔ በጣም ነው የተመቸኝ። ፋሲል ነው የከረምኩት፣ ስፍታታ ነው የከረምኩት። እና እናንተ ጋር እንዴት አለፈ? እኛ በጣም ደህና ነን። እና እሺ እና ናኑ ካዬ ዛሬ ጠራዎች ማለት ነው? ለሆነ ነገር ነው። በጣም ያስቀየምኩሽ ነገር ስላለ ውስጤ ምንም በቃ ያው አንቺ አጣቂውም ምን እንዳስቀየምኩሽ ምን እንዳደረግኩም አጣቂውም። ግን እኔ ውስጤ ምንም ሰላም ማግኘት ስላልቻለ እና አስሬ ውስጤ ላይ እየተመላለሰ ስለሆነ ነግሬሽ ብገላገልና ያለውን ነገር እዚህ ፈተን ከዚህ በኋላ እኔ እና አንቺ ማለት እንደዚህ አይነት ነገሮች እንዳይፈጠሩና በቃ ያን ነገር መቋጨት ስላለብን የጠራሁሽ እና በመጀመሪያ ተረጋጊ። ሁሉ ግርግር ግርግር አይደለም፣ የምሬን ነው። ግርግር አይደለም ግን በቃ እኔ ውስጤ ደስ እያለው ስላልሆነ የምር የሆነ በጣም ከባድ ጥፋት አጥፍቻለሁ። መሆን የሌለበት ነገር ነው እና አንቺ መሀል የተደረገው እና መጀመሪያ አንቺ ተረጋግዬና መጀመሪያ ሳሚኝ ከዛ ትረጋጊያለሽ ስትሰሚኝ። የምሬ ነው ቀልድና ቁም ነገር ሳወራ እሺ ለማንኛውም ታይዎች፣ እሱ ግን የምሬ ነው። ውስጤ ሰላም እያገኘ ስላልሆነ ከዚህ በፊት ጀመለም ካሜራውን መንገር ስላለብኝ ነው። ከዚህ በፊት አንቺ ጠርተሽኝ ያንን የሆነ ጊዜ ላይ እዛ የተጣላንበት ማነው ሳምንት የተዘጋጋንበት ሳምንት የተዘጋጋንበት አንቺ ካሜራ ይዘሽ የመጣችው ማለት ነው የዛኔ ከተጣላን በኋላ አዳምጭኝ ቁም ነገር ሳወራ ቁም ነገር ሳወራ ቁም ነገር ይሁን እና በጣም ውስጥ እየጸጸተኝ ስለሆነ፣ አዎ እኔ ማክሮፎን እየጸጸተ አይደለም። እና ምንድነው አዳምጭኛ። ታዲያ እየተናገርኩ ነው እኮ። ምንድነው እስተናገረው እኮ አዎ አሁን የጠራሁት በቃ ሙሉ ለሙሉ ይቅርታ ለልሽ ነው አንቺንም ቤተሰብንም። እና በእኛ መሀልም አንድ ሰው ተፈጥሮ ነበር፣ በመካከላችን በእኔና አንድ ማለት እኔ ስሙንም መጥራት ስለከበደኝ ነው ምሪኝ ማለት ከአንቺ ጋር በዛ ሰዓት ከተጣላን በኋላ ከሆነች ከአንድ ሴት ልጅ ጋር አውርቼ ነበር። ያው ንዴት ነበረ በሰዓቱ በጣም ተናድጄ ነበረ። እንደገና ደግሞ አሳይሻለሁ ምናምን ብዬሽ ነበር የሄድኩት እና በዛ ሰዓት በጣም ተናድጄ ስለነበረ ከሆነች ልጅ ጋር እንዲሁ በአይን የምንተዋወቅ ግን በቴክስት ምናምን አውርተን መደዋወል ጀምረን ነበረ። ሳምንት የተዘጋጋን ጊዜ ከዛ ግን ምታወሩት? ከሰው ጋር እኮ ብዙ ነገር ይወራል። ምንድን ነው ምታወሩት? ማለት በቃ ካሁን በኋላ ጓደኛ እንድትሆኝ ይፈልጋለሁ ምናምን ብያት፣ እሷም አላመነችም ነበር። አስም ላይ ምናምን ምናምን አዎ ምናምን ብያት በማለት እኔ አሁን መናገር ራሱ እየከበደኝ ነው ላንቺ ግን እኔ አሁን እኮ ይቅርታ ልልሽ የማይሆን ቀልድ አትቀልድ። አይደለም ቀልድ አይደለም። እና ታዲያ አሁን ቁም ነገር የማይመስል ነገር ነው። መቼም እንደዚህ አይነት ነገር አላደርግም ነበር እኮ ግን በሰዓቱ በጣም ተናድጄ ነበር፣ ካንቺ ጋር በተጣላው ሰዓት። አታደርገውማ፣ ዝም ብለህ ከማይሆን ነገር ለምን ተፈጥሮ ተወራለሁ። እሺ፣ አድርጌዋለሁ። አሁን እኮ እንድታምኝ ነው። በዛ ካሜራ አዎ፣ ካሜራ የሚያበራት። በዛ ምክንያት ስለሆነ ምናልባት ከተጣላ እንኳን እነሱም ይህንን ነገር አውቀው በቃ መሀላችን ገብተው ማስታረቅ ስላለባቸው ብዬ ነው። አሁን ሌላ ነገሩን ተወው እስኪ ለእኔ ንገረኝ። ከማን ጋር ነው የወረው? እኔ አሁን ልጅቷን እንዲህ ነች ብዬ ለምንድን ነው የማታወራው? ደሞ ሲጀመርስ ያ አንተ በቋፍ ነበርክ ነው ወይስ ምንድን ነው? ገና ለገና በሰዓቱ በጣም ተናድጄ ነበር አላ። እኔ ስልክ ሳታነሳልኝ ቅርታው ጋር ነበር ስታወራ የነበረው። ይቅርታ ይቅርታ ትላለህ እንደ እንደ ቀላል ነገር እንደ እኮ እኔ ምንም አስቤ ነበር። በቆፍ በቆፍ የነበረ ሰው ነው እንደዛ ይሄን ነገር ላይ ሊያደርግ ማለት ነገር ነው። ሲጀመር ማይመስል ነገር ነው ሲጀመር ማለት ነው ምንም የማይሆን በዚህ እንትን ተሸጋግረክ ይቅርታ ብለህ ለማለፍ ነው። ይቅርታ ከይቅርታ በላይ ምንም ነገር ይቅርታ አለ ተብሎ ዝም ማለት አልችልም ነበር። ጭራሽም ዝም ማለት ነበር እኮ ለዛ እኮ ነው ዝም ከምልሽ፣ ከምደብቅሽ በኔና አንቺ መሃል ክፍተት ከሚፈጠር ብዬ አሁንም ዝም ከሷ ብትሰሚ ልትጠይቂ አታውቂያትም እኮ እኮ ከዚህ በፊት እና

ሂድና ጨርስ። መጀመሪያ አዳምጪኛ። እየተናነህ እኔ እኮ ይቅርታ አልፈልግም። በቃ ምንም፣ እሺ፣ ማን መደበቅ አልችልም። እንዲ አሁንም ደብቅ፣ ችግር የለም። ሄደን የፈለግከውን ነገር ለማንኛውም እህቴ፣ እኔና እሷ ምንም በቃ ልንለያይም አንችልም። እንኳ አይ ችግር የለውም። አንተ እንትና መልእክትን ማስተላልፍላት ግን ማለት ነው። ይህን እንደ ቀልድ ነገር እንዳታየው እሺ። አረ ለምን እኮ እሷም እየተናደደ ሰለሆነ ህይወት እየብለሽ እንደገና ሌላም ሰው ጋር ሄደ ሌላ ነገር ትሞክራለህ አንተ። እኔ እኮ መሞከር አይደለሁም። እሺ

ለምን አል አልቀበልም አልፈልግም። በቃ ምንድን ይናክል አንተ አይደብርም እንዴ? ትንሽ ህፃን ልጅ እኮ አይደለም። እኔም ህፃን ልጅ አይደለሁም። ለምንድን የምታስመስለው ለምንድን ነው? እስክዚያ ላውራህም ቤተሰቦቼ ይቅርታ እኔ እንደዚህ ይፈጠራል ብያት ነበረ። ለምንድን ነው አሁን

ያረከውን ነገር አረከኩ እዚህ ጋር አለ። በዛ አንድ ሳምንት ሙሉ አስደስለ አሁን እዚህ ጋር ልትጋለጥ ሲሆን ነው የምትለው? እኔ የምንነግረኝ ማንንም ያጋለጠኝ በቃ ነኝ ምን አውቃለሁ። ስራ ነው። እሺ ይቅርታ እያልኩሽ እኮ ነው። እኔ መጫወቻው ካይደለሁም ምን መጫወቻው ካይደለሁም፣ መሞክረህም አይደለሁም። በቃ ክብር ያለኝ ሰው ነኝ። እሺ ማለት እኔ ነኝ ጥፋተኛው። በቃ ክብር ያለኝ እኔ ነኝ ጥፋተኛው። እንዲህ መናገርም አልነበረብኝም። ስለዚህ እህቴ አንቺ እሷ ይቅርታ ልትቀበል ስላልቻለች አንቺ ይቅርታሽን ተቀበይ። ያው ምንም ማድረግ አልችልም። በመልእክት ማስተላለፍ ትችላለህ። እያስተላለፍኩኝ ነው። ምንም ያለውን በቃ ከዚህ በኋላ መልእክትህን የልብህን እየሰራ እየመጣ ይቅርታ ቅርታ መባባል አለ። በቃ አታካብጁ፣ በእናትሽ ምንድን ነው የምታካብጅብኝ? እኔ እኮ ይቅርታ ነው ልጠይቅሽ የመጣሁት፣ ታ እንዴት አካበርሽብኝ? እኮ ታዲያ እኔ በጣም ቀለልኩብህ? ይቅርታ እኮ ነው እያልኩሽ፣ ቀለልኩብህ ወይ ምንድን ነው የምትቀይብኝ? ይቅርታ እኔ እኮ ሳታቂ ብትቀሪም እኮ ይቀራል፣ ውስጤን እየከነከነኝ ስለሆነ ነው እንዴ፣ ምን ሆነሻል እና ምን ላድርግ ታዲያ፣ ከዚህ በላይ እኔ እኮ ይቅርታ ልጠይቃት ነው አይደል? እዚህ ጋር የጠራዋት በእናንተ ፊት ምንም ማድረግ እኮ አልችልም። አንቺ እንደዛ አደርጋለሁ። ነይ ነይ። ወይኔ ቤተሰብ ማርያምን፣ መጥፎ ነገር ነው እንዲሰራት። ማርያምን ይቅርታ። ማርያምን። አንተ አላለቀሰችም። አንቺ ነይ። ፕራንክ ነው፣ ፕራንክ ነው። ይህኝ ይህኝ። በቃ ነይ፣ በቃ ይሄኛ አንተ አላለቀሰችም። እኔ እንደዛ አደርጋለሁ። እንዴ አንቺ ላይ እ እንዴ ናፍቀሽኝ፣ ተንገብግብ ያረል እንዴ መጣት ማርያም፣ ፕራንክ ነው። ነሳሚኛ ነሳሚኛ ነሽ ፕራንክ ነው። እሺ ነገር አታታ እኔ እኮ አንቺ እንትን ስትባይ በቃ ደስ አይልሽም፣ እኔን ስታረጊኝ ነው ደስ የሚልሽ እ አንቺን ብቻ አይደለም ያደረኩት፣ ደሞ ቤተሰብን ጭምር ነው። ለነሱ ራሱ አልነገርኳቸውም እንዴት እንደመጣልኝ አብዬ። ነው ቤተሰብ እናንተንም ፍራንክን ያደረኳችሁ ምንም የለም። እኔ ላናድዳት ነበረ፣ ተሳክቶልኛል። ግን አለቀሰች፣ በጣም አዝናለሁ። እኔ በቃሽ ነይ እስኩን ለአንድ ራሴ ለአንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣ